የላቀ ኢኮኖሚ ጠቀሜታ ያለውን የሮዝመሪ ምርት በብዛትና በጥራት ለዓለም ገበያ ለማቅረብ በትኩረት እየተሰራ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለቅመማ ቅመም ምርት ዘላቂ ገበያ ትስስር ለመፍጠር ከአምራች ህብረት ስራ ማህበራት እና ኢንተርፕራይዝ አመራሮችና ባለድርሻ አካላት ጋር የግንዛቤ መድረክ በቡታጅራ ከተማ አካሂደዋል። መድረኩ የሮዝመሪ ሰብልን በብዛትና በጥራት በማምረት የኤክስፖርት መጠንን ለማሳደግ የሚያስችል መሆኑም ተመላክተዋል። መድረኩን በንግግር የከፈቱት በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበረው አቶ ስማን ስሩር ህብረት ሥራ ማህበራት አዳዲስ ምርቶችን ለገበያ በማስተዋወቅና ምርትን በጥራት በማዘጋጀት ለውጭ ገበያ በማቅረብ ያላቸው ሚና የላቀ በመሆኑ ይህንን ማድረግ የሚያስችል አቅም መገንባት አለባቸው ብለዋል። ምንም እንኳ ሲለማ በተበታተነ መንገድ የሚለማ ቢሆኑ በተበታተነ መንገድ ወደ ገበያ መግባትና መደራደር አይቻልም። ስለዚህ ይህንን ቅመማ ቅመም የሚያለሙ አርሶ አደሮች በህብረት ስራ ተደራጅተው በተደራጀ መንገድ የተበተኑ አቅሞችን አደራጅቶና አቀናጅቶ አናቦ መምራት አናቦ መስራት፣ ለመሪዎችም ለሚሰሩትም አካል አካላት ጥቅሙ ፋይዳው፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ፋይዳ አሉ። በተለይ አልሚዎች የመደራደር አቅማቸውን ያሳድጋል። ስለዚህ

ህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ተግባራትን እያከናወነ ይገኛል። በዚህም ተስፋ ሰጪ ውጤቶች መታየት ጀምረዋል። እየተሰሩ ካሉ በርካታ ስራዎች መካከልም ክልላዊ ኢኒሼቲቮች ተቀርጸው ያለንን ክልላዊ የመልማት ጸጋ መነሻ በማድረግ በክልላችን በርካታ ኢኒሼቲቮች ተቀርጸው ተግባራዊ እየሆኑ ይገኛል። ከእነዚህም መካከል ክላችን ላቅ ያለ ኢኮኖሚ ተጠቃሚነት ሊያረጋግጡ የሚችሉ እንደ ቅመማ ቅመም፣ ቡና፣ ፍራፍሬ ሌሎችም የልማት ምሽት የተገለጸው ተስፋ ሰጪ ውጤት የተመዘገቡባቸው ይገኛል። በዚህም በርካታ አልሚዎች በትንሽ መሬት ከፍተኛ ገቢ ማግኘት እንዲችሉ እያስችለግኛል ከአራት ዓመት በፊት ከ30 ሄክታር የማይበልጥ የሮዝመሪ ምርት እንደነበረ የተናገሩት አቶ ስማን ሱሩር ዘንድሮ ከ1500 ሄክታር በላይ መሬት በሮዝመሪ መሸፈኑ ከተሰራ ሁሉም ነገር ስኬታማ እንደሚሆን አመላካች መሆኑንም አብራርተዋል። እንግዲህ የዛሬ አራት ዓመት ሮዝመሪ 230 ሄክታር ከነበረበት ዛሬ ከ1500 ሄክታር በላይ ደርሷል። እንደ ክልል ሰርተን ያመጣ ነው። ስለዚህ ይሄ ነገር ቀጣ በሌሎቹም ቅመማ ቅመሞች በትንሽ መሬት ብዙ ሀብት የሚፈጠርባቸው ቅመሞች አሉ። ክላችን ሊለሙ የሚችሉ ክላችን ያለው አግሮ ኢኮሎጂ የማያበቅለው ጨው ብቻ፣ ለብዝሃ ሕይወት የተመቸ ክልል ያለ ይህም የአልሚዎችን ምርታማነት የማሳደግ ገቢ የማሳደግ ኑሮ የማሻሻል ብቻ ሳይሆን ለብዙ ዜጎች በሂደቱ ስራ እድል እየተፈጠረ ይገኛል። የዚያምረታቸው ካሉ ስራዎች ምርቶች መካከል ኢኒሽቲቮቻችን መካከል በተለያየ ስልት የቅመማ ቅመም የቡና እና ሌሎቹም ስራዎች እየሰራ ያለ ነው። ከነዚህ መካከል እንግዲህ ከጀመርነው አጭር ጊዜ ቢሆንም ሮዝመሪ ተጠቃሽ። የዛሬ ሶስት አራት ዓመት ሮዝመሪ በስልጤ ዞን ውስጥ ከሀያ ሰላሳ ሄክታር ያልበለጠ የነበረበት ግን ይህንን የክሉ መንግስት በሰጠው ልዩ ትኩረት ሮዝመሪ የማስፋፋት ወደ ዓለም ገበያ የማስገባት ስራ ተሰርቷል። በዚህም አሁን ሮዝመሪ ከአንድ አካባቢ ከስልጤ ዞኑ ወጥቶ ኮመርሻል ኮሚዲቲ የሆነው በሁሉም የክልሉ አካባቢዎች መጠኑ ቢለያይም በሁሉም አርሶ አደሩ ነው ስራ ግመት የሚፈጥርላቸው ወጣቶች እንዲያነት በተቋማት እንዲለማ በማድረግ የህዝባችን ተጠቃሚነት ለማረጋገጥ የሚያስችል ስራ የተሰራ ነው። ሮዝመሪ የማዕከላዊ ኢትዮጵያ ክልል ብራንድ ሰብል በመሆኑ በሀገሪቱ ሮዝመሪን ኤክስፖርት በማድረግ ብቸኛ ክልል መሆኑን የተናገሩት የቢሮ ኃላፊ በክልሉ ሮዝመሪን በማልማት የተሰማሩ አልሚዎች በጊዜ በጥራት በመጠን ተወዳዳሪ የሆነ ምርት በማምረት የኤክስፖርት መጠንን ለማሳደግ ሁሉም ባለድርሻ አካላት በቅንጅትና በትብብር እንዲሰሩም አሳስበዋል። የሴሽንሰትን በማሳጠር ጥራት ያለው ምርት ለገበያ በማቅረብ ተወዳዳሪ ምርት ለዓለም ገበያ በማቅረብ ተኬለሽ ሚና ያን ተኬለሽ ሚናቸውን እንዲጫወቱ ግን የብረት ስራ መሪዎች ሚና ቁልፍና ወሳኝ ነው። በተለይ አባላትን ግንዛቤ የማስጨበጥ ይሄ ምርት እኛ የምናመርተው ምርት እኛ ወደ ገበያ የምናስገባው ምርት ከዓለም ገበያ ጋር ነው የሚወዳደረው። ከጃፓን ምርት ጋር፣ ከቻይና ምርት ጋር፣ ከአሜሪካን ምርት ጋር ነው የሚወዳደረው። ከብራዚል ምርት ጋር ነው የሚወዳደረው። ስለዚህ የኛ የኢትዮጵያ ምርት ስለሆነ ከኢትዮጵያ የማከራይ ከኢትዮጵያ ምርት ስለሆነ አይደለም ጥቅም የሚያመጣው፣ ተወዳዳሪ በጥራት ተወዳዳሪ፣ በመጠን ተወዳዳሪ፣ በጊዜ ተወዳዳሪ የሆነ ምርት ስናቀርቡ ይሄን ለማድረግ ደግሞ አመራሮች አባላት ላይ የሚሰሩ ስራ ቁልፍ ነው። የህብረት ስራ አመራሮች ማለት የህብረት ስራ መሪዎች ባለቤቶች ደግሞ ለአባሎቻችሁ በቂ ግንዛቤ ማስጨበጥ እንደ ተለምዶ ከዚህ ቀደም እንደምናመርተው ድንች፣ በቆሎ፣ ስንዴ ማምረት አይደለም ለዓለም ገበያ ምርት ስናመርት ዓለም ምን ትፈልጋለች የሚለውን ጉዳይ በደንብ የሚሰጠውን ስልጠና በተገቢው መንገድ ወስዶ ተመራማሪዎች፣ ሙያተኞች የሚያስቀምጡትን አሰራር በተገቢው ወስዶ መፈጸም ግድ ይላል። ይህን ስናረግ የእናንተ ገበያ ውስጥ ተወዳዳሪ መሆን ተገዳዳሪነትን ያመጣል፣ አሸናፊነትን ያመጣል፣ ውጤታማነትን ያሳድል። የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ ሮዝመሪ አምራች የሆኑ አርሶ አደሮች ከተበታተነ መንገድ ይልቅ በህብረት ስራ አባል ሆነው እንዲሰሩ በማድረግ የሚያመርቱትን ምርት የገበያ ትስስር በመፍጠር ተጠቃሚ እንዲሆኑ በቅንጅት እየተሰራ እንደሚገኝ ተናግረዋል። በሁሉም አካባቢ፣ በክልሉ ባሉ አካባቢዎች ያለው ህብረስራ ማህበራትን አንዱ ማደራጀት። አሁንም በርካታ ህብረስራ ማህበራት የሉንም። ዛሬ መድረክ ላይ የተሳተፉት ጥቂት ናቸው። ህብረስራ ማህበራትን አንደኛው ምርቱ አለ፣ ፍላጎት ብቻም አይደለም፣ ፖቴንሻሉ ያለው እየተጠቀምን አይደለም። ማደራጀትንም ስራ በዚህ ዘርፍ ላይ ማስገባት ይፈልጋል። አንዱ ምን ነው እስቲ እሱን እንደ ህብረስራ ማደራጀት በተለይ በሌሉባቸው አካባቢዎች ይህም የሉንም። ጉራጌም ላይ ጥቂት ወረዳዎች ናቸው። ምስራ ጉራጌ ላይም የሉንም። ስለዚህ ስልጤ ላይ ነው የተወሰኑ አካባቢዎች አሉ። አንዱ ባሉበት ቦታም አባላትን መጨመር ስራ የሪፎርማችንም አካል ስለሆነ አባል አምራች የሆኑ አርሶ አደሮችን አባል የማድረግ ስራ አንዱ እንደ ህብረ ስራ የምንወስተው ነው ማለት ነው። የመጀመሪያ የምንወስተው አባል የማፍራት አምራች አርሶ አደሩ ከተበታተነ ወይም በግል ከሚያቀርበው ይልቅ አቅሙን ከፍ አድርጎ መደራደር አቅሙን ጨምሮ ወደዚህ እንዲመጣ አባል ህብረ ስራ ማብራት ማለት አባል ግለሰቦችን ወደ ህብረ ስራ እንዲመጡ ማድረግ ነው። ሁለተኛው በሌሉበት ማደራጀት ይፈልጋል። ይህንን እንደ ብረስራ የምንወስደው ተልእኮ ነው ማለት ነው። ከዚህ ጋር አያይዘ የምንሰራው ትስስር መፍጠር ዛሬ የምናረገው ማለት ነው። የመጀመሪያ መድረክ ቢሆንም ትስስር እንፈጥራለን። ዛሬ የመጡ ብረስራ ማበራት ከማሊክ ጋር ዋጋ ላይ አይደለም፣ ግን ደግሞ የሚያመርቱት ምርት የሚያቀርቡትን ትስስር እንዲፈጥሩ እናደርጋለን። ኢንተርፕራይዞችን በተመሳሳይ ማለት የማዕከላዊ ኢትዮጵያ ክልል ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ ቶፊቅ ጀዋር በበኩላቸው ቅመማ ቅመሞችን በክልሉ ሁሉም አካባቢዎች በማስፋት የአርሶ አደሩን የኢኮኖሚ አቅም ለማሳደግ በትኩረት እየተሰራ መሆኑን ገልጸው የባህር ዛፍ ማሳዎችን እንደ ቡና፣ ዝንጅብል፣ ኮሮሪማ፣ ኮሰረትና እርድ ባሉ ቅመማ ቅመሞች እየተተኩ ውጤታማም እየሆኑ እንደሚገኙ ተናግረዋል። እንደ አጠቃላይ ቅመማ ቅመም በሮዝመሪን ጀምረው ትልቅ ቫሊዩ ያለው ነው። ከእንትን አንጻር ኮንሰርትንም ልንቀጥል የምንችልበት ሁኔታ ይኖራል። ማለት አሁን እኛ በቅመማ ቅመም ረገድ አንድ የክልላችን አካባቢ ላይ ያለ የቅመማ ቅመም ወደ ሌላ አካባቢ ሊደርስ የሚችልበት ሂደት ሁሉ ይሄ ነው። ለምሳሌ ቅድም ተነስቷል፣ ወንድሜ ከኤክስፖርት አንፃር እርድን አንስቷል። እርድ አሁን ባለ ሁኔታ በክልላችን ሶሮ ወረዳ ላይ ምዕራብ ሶሮ ማለት በብዛት እየተሰራ እየተሰራ አይደለ። በክልል ግን እርድን በዘንድሮ ዓመት ከዚህኛው አካባቢ ጀምረን እስከ ጉራጌ ዞን ድረስ እርድን ወስደናል። እስከ የም ለማድረስ ተሞክሯል። ይሄ ትልቅ ምርታማ የሆነ ወደ ኤክስፖርት ደግሞ ከተለወጠ ትልቅ ውጤት ሊያመጣል የሚችል ነገር ነው። ዝንጅብል ለምሳሌ የሚታወቀው ሀደሮ ብቻ ነው። በአብዛኛው ሀደሮ ነው የሚታወቀው። በተወሰነ የሀዲያ አካባቢ የተወሰነ ይታወቃል። ይህንንም ለማሰራጨት ሞክራል። እነኚህ ሁሉ በሰፋናቸው ቁጥር ወደ ኤክስፖርት የምንገባባቸው ነገሮች ናቸው። ስለዚህ በዛ መንገድም ስራዎችን እያሰራን ያለው አሪቲ ያው ይታወቃል። በደቡብ ኢትዮጵያ፣ ጋሞ ጎፋ አካባቢ በስፋት ይሰራ ለሽቶ ወደ አረብ ሀገር በስፋት የሚላከል ይሄን እያሰፋን ከሄድን ይሄንንም እያሰራጨን ያለንበት ኮሮኒማ ቀድም የተከበሩ ሰብሳቢ የሚያነሱት በጣም ብዙ ውጤት ልናገኝበት የምንችል እንትን ነው። ስራ ጉራጌ በተለይ በመስራት በጣም ብዙ ርቀት ሄደዋል። ስልጤ አካባቢ ዝበዘንዱ ራማት አስተዳዳሪ ጭምር የንቅናቄውን ለአሁን ቻረጉበት ሁኔታ አለ። ስለዚህ ይህን እየተከታተልን እኛ የምንሰራ ከሆነ ውጤት ማምጣት የምንችልባቸው ሁኔታዎች አሉ። የባህር ዛፍ ማሳዎች እየተነሱ ለቅመማቅመምና ለቡና ነው የዋለው። በክልል አቀፍና በሀገር አቀፍ ደረጃ የሮዝመሪ ልማት ድህረ ምርት አያያዝ፣ እንዲሁም የሮዝመሪ የሀገር ውስጥና የውጭ ገበያ ገጽታን በተመለከተ በዘርፉ ተመራማሪዎች የመወያያ ጽሑፍ ቀርቦ ሰፊ ውይይት የተደረገበት ሲሆን በመድረኩ የህብረት ስራ ማህበራት ተወካዮች፣ የሮዝመሪ ላኪዎች እና ባለድርሻ አካላት ተገኝተዋል።